የዩቲዩብ ተከታታዮች ሰብስክራይብ በማድረግ ቤተሰብ መሆን እንዳትዘነጉ፣ ላይክና ሼር በማድረግ ለሌሎች እንዲዳረስም አድርጉ። የኔሽንስ ሊግ የ ሩብ ፍጻሜ ጨዋታዎች ትላንትና ተከናውኗል። በተለይም በጣም ተጠባቂ ጨዋታዎች ተከናውኖ ነበር። ክሮሽያ ፈረንሳይን አስተናግዳ በሜዳዋ እንግዲህ ሁለት ለባዶ በሆነ ውጤት አሸንፋለች። አንቴ ቡድርሚር በሀያ ስድስተኛው ደቂቃ እንዲሁም የቀድሞ የቶተናሙ ተጫዋች ኢቫን ፔርሲች በመጀመሪያው ግማሽ የባከነ ደቂቃ ላይ አስቆጥሮ ክሮሽያ ፈረንሳይን ሁለት ለባዶ በሆነ ውጤት ማሸነፍ ችላለች። በዚህ ጨዋታ ላይ አንድሪያ ክሪማሪች በስምንተኛው ደቂቃ እንዲሁም ቀዳሚ የሚያደርግበትም ፍጹም ቅጣት የምታገኝቶ የኤሲ ሚላኑ የፈረንሳይ ግብ ጠባቂ ማይክ ሚኝ አክሽፎበታል እንጂ ከዚህም በከፋ መልኩ ፈረንሳይ ልትሸነፍ የምትችልበት እድል ነበረ። ከስድስት ወራት በኋላ ወደ ፈረንሳይ ብሔራዊ ቡድን የተመለሰው የሪያል ማድሪዱ ኮከብ ኪሊያም ባፔ ትናንትና እንግዲህ ለቡድኑ ምንም ሳይፈጥር ቀርተዋል። ለስድስት ወራት ከዲደር ደሻምስ የፈረንሳይ ብሔራዊ ቡድን ስብስብ ውጭ ሆኖ የተመለሰው ኪሊያም ባፔ ትላንትና ስድስት ሙከራዎች ሰዎችን አድርጎ ነበር። ነገር ግን ቡድኑ ወደ ጨዋታ የሚመልስ ግብ ሳያስቆጠር ሁለት ለባዶ በሆነ ውጤት ፈረንሳይ በክሮሺያ ተረታለች። የመልሱን ጨዋታ እንግዲህ ፓሪስ ላይ ሁለቱ ቡድኖች የሚያከናውኑ ነው የሚሆነው። በሌላ ጨዋታ ዴንማርክ እንዲሁ ፖርቹጋልን ጋብዛ አንድ ለባዶ በሆነ ውጤት አሸንፋለች። የማንቸስተር ዩናይትዱ አጥቂ ራስሙስ ሆይላንድ በሰባ ስምንተኛው ደቂቃ የዴንማርክን የማሸነፊያ ግብ ከመረብ ማገናኘት ችሏል። በዚህ ጨዋታ ላይ ክርስቲያን በመጀመሪያው ግማሽ ፍጹም ቅጣት ምት አግኝቶ ነበር፣ ነገር ግን የፖርቹጋሉ ግብ ጠባቂ አክሽፎበታል። ዲያጎ ኮስታ መለያ ፍጹም ቅጣት ምቱን አድኖበታል። ይሄ ድል በተለይ ለአዲሱ የዴንማርክ አሰልጣኝ ብራያን ሪመር እጅግ በጣም አስደሳች ሆኗል፣ የመጀመሪያ ድላቸውም ሆኗል። የመልስ ጨዋታቸውን እንግዲህ ሊዝበን ላይ በመጪው እሁድ የሚያከናውኑ ይሆናል። ጥሩ የራስ መተማመን ይዘው ወደ ጨዋታው እንዲሄዱ የሚያደርግ ነው ተብሎ እየተገለጸ ነው የሚገኘው የፖርቹጋሉ ኮከብ ክርስቲያኖ ሮናልዶ ትናንትና እንግዲህ አርባ ዓመት ከሞላው በኋላ የመጀመሪያ ጨዋታውን ለብሔራዊ ቡድኑ አድርጎ ነበር፣ ነገር ግን ምንም ሳይፈጥር ቀርቷል። በዚህ ጨዋታ ላይ እንግዲህ ፖርቹጋሎች ጥሩ የሚባሉ እንቅስቃሴዎች በብሩኖ ፈርናንዴስ እንዲሁም ጥሩ ሌሎች የግብ እድሎችንም ቢፈጥሩም ማሸነፍ ወይንም ነጥብ ተጋርተው መውጣት ሳይችሉ ቀርቷል። ዴንማርክ ወሳኝ ሶስት ነጥቦችን በሆይላንድ ግብ ማስመዝገብ ችላለች። ጣሊያን ከጀርመን ባደረጉት ጨዋታ ጣሊያን በሜዳዋ ሳንሴሮ እንግዲህ በጀርመን ሁለት ለአንድ በሆነ ውጤት ተሸንፋለች። ቲም ክሌንድስት እና ሊዮን ጎሬስካ የጀርመንን የማሸነፊያ ግቦች በ49ኛውና በ76ኛው ደቂቃ ከመረብ አገናኝተዋል። ሳንድሮ ቶናሊ ጣሊያንን ከሽንፈት ያልታደገች ግብ በዘጠነኛው ደቂቃ ከመረብ ማገናኘት ችለዋል። ጀርመን እንግዲህ የተሻለ የማለፍ እድል ይዛ ነው የወጣችው። ምክንያቱም ከሜዳ ውጪ ነው ትላንትና ከ39 አመታት በኋላ ጣሊያንን እንግዲህ በሜዷ መርታት የቻለችው ለጀርመን ይሄ የትላንት ነው እንግዲህ ትልቅ ድል ነው ማለት ይቻላል። ሆላንድ እንዲሁ ሮተርዳም ላይ ስፔንን ጋብዛ ሁለት አቻ ተለያይታለች። ኒኮ ዊሊያምስ ስፔንን ቀዳሚ አድርጎ ነበር በዘጠነኛው ደቂቃ። ነገር ግን የሊቨርፑሉ ኮዲ ጋክፖ በ29ኛው ደቂቃ ሆላንድን አቻ አደረገ። ከዛ ቲጃኒ ራይንደርስ በ46ኛው ደቂቃ አስቆጥሮ ሆላንድ ሁለት ለአንድ በሆነ ውጤት እየመራሽ ነበር። ነገር ግን የአርሰናሉ ሚካኤል ሜሪኖ በ93ኛው ደቂቃ ለስፔን የአቻነት ግብ አስቆጥሮ ጨዋታው ሁለት ለሁለት በሆነ ያቻ ውጤት ተጠናቋል። በዚህ ጨዋታ ላይ የሆላንዱ ጃሬል ሀቶ በ86ኛው ደቂቃ በቀጥታ ቀይካል ካርድ ከሜዳ ተሰናብቷል። ጃፓን ባህሬንን ሁለት ለባዶ አሸንፏ የዓለም ዋንጫውን የተቀላቀለች የመጀመሪያው ሀገር ሆናለች። በእስያ ሀገራት የዓለም ዋንጫ ማጣሪያ በምድብ ሶስት የተደለደለችው ጃፓን ትላንት በሳይታማ ስቴዲየም ባህሬንን ጋብዛ ሁለት ለባዶ በሆነ ውጤት ረታለች። የጃፓንን የማሸነፊያ ግባዎች ከረፍት መልስ ዳይቺ ካማዳ እና እንዲሁም የሪያል ሶሴዳድ አጥቂ ታኬፉሳ ኩቦ ከመረብ አገናኝቷል። በተከታታይ ለስምንተኛ ጊዜ ነው ለዓለም ዋንጫ ጃፓን ማለፍ የቻለችው። አርባ ስምንት ሀገራት በሚሳተፉበት የ2026 የዓለም ዋንጫ ያለፈችው እንግዲህ የመጀመሪያዋ ሀገር ሆናለች። ከአዘጋጆቹ በመቀጠል የዓለም ዋንጫውን በጣምራ የሚያዘጋጁት አሜሪካ፣ ካናዳ እና ሜክሲኮ ያው አዘጋጅ በመሆናቸው ቀደም ብለው ማለፋቸው መረጋገጡ የሚታወስ ነው። ጃፓን እንግዲህ በማጣሪያው ግን አለም ዋንጫውን የተቀላቀለች የመጀመሪያዋ ሀገር ሆናለች። የጃፓን አሰልጣኝ ይህ ሜሞሪያሱ ከታገስን ግብ እንደምናስቆጥር እናውቅ ነበር። ቀሪ ሶስት ጨዋታዎችን በማሸነፍ እንደ ቡድን እያደግን ለመሄድ እንሞክራለን ሲሉ አስተያየታቸውን ሰጥተዋል። የዛሬው ድል በተጫዋቾች ጥረትና በደጋፊዎቻችን አስደናቂ ድጋፍ የተገኘ ነው። ለዛም ደጋፊዎቻችንንም ተጫዋቾቼንም በጣም አመሰግናለሁ ሲሉ አስተያየታቸውን ሰጥተዋል። በዚሁ ምድብ ሶስት የምትገኘውና በፓትሪክ ክላይቨርት የምትመራው አውስትራሊያም ሲድኒ ላይ ኢንዶኔዥያን ጋብዛ አምስት ለአንድ በሆነ ውጤት አሸንፋ ለሰባተኛ ጊዜ ለዓለም ዋንጫው ለማለፍ ተቃርባለች። ከምድባቸው አንደኛና ሁለተኛ ሆነው የሚያጠናቅቁ ሀገራት በቀጥታ በዚህ በእስ ሀገራት የዓለም ዋንጫ ማጠሪያ ዓለም ዋንጫውን የሚቀላቀሉ ይሆናል። ሶስተኛና አራተኛ ሆነው ከየምድባቸው የሚያጠናቅቁ ሀገራት ደግሞ እርስ በርስ ተጫውተው ሁለቱ ዓለም ዋንጫውን የሚቀላቀሉ ነው የሚሆነው። ጃፓን ግን እንግዲህ በማጣሪያው ያለፈች የመጀመሪያዋ ሀገር ሆናለች የተቀላቀለች የዩቲዩብ ተከታታዮች ሰብስክራይብ በማድረግ ቤተሰብ መሆን እንዳትዘነጉ። ላይክና ሼር በማድረግ ለሌሎች እንዲዳረስም አድርጉ። ክሪስቲ ኮቨንትሪ የዓለም አቀፉ የኦሎምፒክ ኮሚቴ የመጀመሪያ ሴት ፕሬዚዳንት ሆና ተመርጣለች። ዚምባብዊቷ የቀድሞ የውሃ ዋና ኮከብ በኦሎምፒክ ኮሚቴ የ130 ዓመታት ታሪክ ተቋሙን የምትመራ የመጀመሪያዋ እንስትና ና አፍሪካዊ ሆናለች። የአለም አቀፉ የኦሎምፒክ ኮሚቴ ትላንት በግሪክ ባደረገው 144ተኛው ጠቅላላ ጉባኤ የዚምባብዌ ስፖርት ሚኒስቴር የሆነችውን ክሪስቲ ኮቨንትሪን በአብላጫ ድምፅ የጀርመናዊው ቶማስ ባሃ ተተኪ ያደርጉ አድርጎ መርጧታል። የ41 ዓመቷ ኮቨንትሪ አሸናፊ ለመሆን የአንድ ዙር ምርጫ ብቻ ያስፈለጋት ሲሆን ካሉት 97 ድምጾች 49ኙን በማሸነፍ ነው እንግዲህ በማግኘት ነው ያሸነፈችው። የቅርብ ተፎካካሪዋ የነበሩት ስፔናዊው ሁዋን አንቶኒዮ ሳማራንች ጁኒየር 28 ድምጾችን ሲያገኙ፣ ትልቅ የአሸናፊነት ግምት የተሰጣቸው የአለም አትሌቲክስ መሪው እንግሊዛዊ ሰባስቲያን ኮ ስምንት ድምጾችን ብቻ በማግኘት ሶስተኛ ሆነው አጠናቋል በውሃ ዋና ሁለት የኦሎምፒክ ሜዳሊያ ባለቤት የሆነችው ኮቨንትሪ በወጣት እድሜዋም ይህንን መቶ ሰላሳ ዓመታት ያስቆጠረ አንጋፋ ተቋም የምትመራ የመጀመሪያዋ ፕሬዚዳንት ሆናለች የኔ ማሸነፍ ትልቅ መልእክት ያስተላልፋል ስትል ነው የክሪስቲ ኮቨንትሪ የተናገረችው ይህ ተቋም ይቅርታ ይህ ተቋም ምን ያክል እያደገ እንደመጣና ብዛህነትንም ለማስተናገድ ዝግጁ መሆኑን ያሳየ ምርጫ ነው ስትል ተናግራለች። ለቀጣዮቹ ስምንት ዓመታትም በዚሁ መንገድ ተቋሙ ይመራል ስትልም ነው አስተያየቷን የሰጠችው። በተለይ ይህንን ምርጫ በማሸነፌ እጅግ በጣም ኮርቻለሁ ስትልም አስተያየቷን ሰታለች። የመጀመሪያዋ ሴት የመጀመሪያዋ አፍሪካዊም በመሆኔ እጅግ በጣም ተደስቻለሁ። ይሄ በጣም ትልቅ ወቅት ነው ስትልም ነው እየተናገረችው በተቋሙ ሁኔታ እንግዲህ ትልቅ ለውጥ ነው እና ትልቅ ብዝሃነትን የማስተናገድ እርምጃ ነው ይሄ ተቋም ያሳየው፣ ስትልም ነው አስተያየቷን እየሰጠችው። በርካቶች እንግዲህ አዲሷን የዓለም አቀፍ የኦሎምፒክ ኮሚቴ ፕሬዚዳንት እንኳን ደሳለሽ መልእክት እያስተላለፉላቸው ነው የሚገኙት። ተፎካካሪ የነበሩት የዓለም አትሌቲክስ ፕሬዚዳንት ሰባስቲያን ኮ ይህንን ተቋም የሚመራ አትሌት በማግኘታችን እጅግ በጣም ደስተኛ ነን ሲሉ አስተያየታቸውን ሰጥተዋል። ከሳ ሳምንታት በፊት ከጥቂት ሳምንታት በፊት አብረን ተነጋግረን ነበርእና ሁለታችንም ተስማምተናል። በተለይ እሷ በመመረጧ እጅግ በጣም ኮርተናል ሲሉ አስተያየታቸውን ሰጥተዋል። ይህ ውጤት በተለይ ለአትሌቶች እጅግ በጣም አስደሳች ነው። እንኳን ደሳለሽን ብያታለው። ለትልቅ እንግዲህ ኃላፊነት ነው የተሰጠው። አትሌቶችን በመልካም መልኩ እንደምትመራ እርግጠኞች ነን ሲሉም ነው አስተያየታቸውን የሰጡት። በርካቶችም እንግዲህ ትላንትና ክሪስቲ ኮቨንትሪ አሸናፊ መሆኗ ከተነገረ በኋላ ደስታቸውን እየገለጹ ነው የሚገኙት። በተለይም የሩሲያ አትሌቲክስ ፌዴሬሽን እንዲሁም አጠቃላይ የሩሲያ ስፖርት ተቋም በአለም አቀፍ የኦሎምፒክ ኮሚቴ መታገዱ የሚታወስ ነው እና አዲሷ ፕሬዚዳንት ይህንን ነገር ላይ ለውጦችን እንደሚያሳዩ እናምናለን ሲሉም ነው የሩሲያን ስፖርት ሚኒስተር ሚካኤሊ ዴጋትሬቭ የተናገሩት በጣም ገለልተኛና ጠንካራ አመራር ከሳቸውን እንጠብቃለን ሲሉም ነው ሚካኤሊ የተናገሩት። ሩሲያ ወደ አለም አቀፉ መድረክ የምትመለስበት እድል እንደሚኖር ተስፋ አለን ሲሉም ነው እንዲሁ የሩሲያ ስፖርት ሚኒስትር ሚካኤሊ ዴግተሬቭ የተናገሩት። ዚምባብዌ እንግዲህ በኦሎምፒክ ካሳካችው ስምንት ሜዳሊያዎች ሰባቱን ያሸነፈችው ክሪስቲ ኮቨንትሪ በ2004 እና በ2008 ኦሎምፒክ በ200 ሜትር የጀርባ ቀዘፋ የውሃ ዋና ውድድር የወርቅ ሜዳሊያዎችን ለሀገሯ ማስገኘቷ የሚታወስ ነው ትላንትና እንግዲህ የአለም አቀፉ የኦሎምፒክ ኮሚቴ ፕሬዚዳንት ሆና ተመርጣለች ይሄ ለሴቶችም ለአፍሪካውያንም ትልቅ ቀን ነው በሚል እንግዲህ በርካቶች አስተያየታቸውን እየሰጡ ነው የሚገኙት የአሜሪካ ፕሬዚዳንት ዶናልድ ትራምፕም ኮቨንትሪ በተለይ ከአሜሪካ ፕሬዚዳንት ዶናልድ ትራምፕም ጥሩ ግንኙነት ለመፍጠር እንደምትሞክርም ተናግራለች። በተለይ ከአትሌቶች የስደት ጋር በተገናኘ አትሌቶች አስፈላጊውን ቪዛ ለ2028ቱ የላስ ቬጋስ ኦሎምፒክ እንዲያገኙ ነገሮች ቀላል እንዲሆንላቸው ከ ከፕሬዚዳንት ዶናልድ ትራምፕ ጋር ጥሩ ግንኙነት እንደምትፈጥርም እንዲሁ ተናግራለች። በተለይ በእንደዚህ አይነት ሁኔታዎች ውስጥ ከአትሌቶች ጋር በተገናኙ ጉዳዮች ውስጥ ያለፉት አመታትን ሀያ አመታትን አሳልፍ ያለው እና እዚህ ደረጃ በመድረሴ እጅግ በጣም ደስተኛ ነኝ። አትሌቶች የተሻለ መድረክ የሚያገኙበትን መንገድ አመቻቻለሁ ስትልም ነው ዚምባብዌቷ አዲሱ የዓለም አቀፍ የኦሎምፒክ ኮሚቴ ፕሬዚዳንት ክሪስቲ ኮቨንትሪ የተናገረችው ለቀጣዮቹ ስምንት አመታት እንግዲህ የዓለም አቀፉን ተቋም በፕሬዚዳንትነት የምትመራ ነው የሚሆነው።